ሕማማት። ደራሲ ዲያቆን ሄኖክ ኃይሌ። አዘጋጅ ገብረ መስቀል ወርቅነ ክፍል ስምንት የዓለማት ገዢ በይሁዳ ገዢ ፊት። የአመፅ ሳምንት የይሁዳና የሰማርያ ገዢ ጴንጤናዊው ጲላጦስ ለፋሲካ በዓል ለአሕዛብ ገዢዎች የምትመች መኖሪያ የሆነችውን ቂሳሪያ አንትቶ ወደ ኢየሩሳሌም ከተማ መጥቷል። ይህ አሕዛባዊ ገዢ ወደ ኢየሩሳሌም የመጣው እንደ እስራኤላውያን የፋሲካን በዓል ሊያከብር አይደለም። በፋሲካ በዓል ሰሞን ከመላው ዓለም የመጡ ዲያስፖራ ወይም የተበተኑ አይሁድ ወደ ኢየሩሳሌም ስለሚመጡ የህዝቡ ቁጥር እጅግ እጥፍ ሆኖ ይጨምራልና። ስለዚህ ነው መጽሐፍ ቅዱሳት ወይም መጽሐፍተ ሰለስቱ ሐዲሳት መልእክተ ያዕቆብ ምዕራፍ አንድ ላይ እንደተተነተነው እስራኤል ከግብፅ ባርነት ነፃ የወጡበትን በዓል የሚያከብሩበት በዚህ ሳምንት የህዝቡ ብዛት ተጨምሮ ብሔራዊ ስሜታቸውን ስለሚያነቃቃው ሳምንቱን ከመቼውም ጊዜ በላይ በገዢዎቻቸው ሮማውያን ላይ ለማመፅ ሰበብ የሚፈልጉበት ሳምንት ያደርገዋል። ይህች አስጨናቂ ሳምንት እስከምታልፍ ድረስ ጲላጦስም ምቹ መኖሪያውን ትቶ ከነ ወታደሮቹ በኢየሩሳሌም ይሰፍራል፣ እያንዳንዷን እንቅስቃሴ በንቃት ይከታተላል። ማንኛውንም የህዝቡን ቁጣ ሊቀሰቅስ የሚችል ነገር ላለማድረግ ይጠነቀቃል። የወደዱትን እስረኛ እስከ መፍታት ድረስ ደርሶ የህዝቡን ፍላጎት ይጠብቃል። የሚያበሳጨው ነገር ቢኖር እንኳን በሌላ ጊዜ ለመበቀል በልቡ እየዛተም ቢሆን፣ ሳምንቷ እስከምታልፍ ድረስ ትንፋሹን ሰብስቦ በትዕግስት ያልፋል። አይሁድ ጌታችንን አስረው ወደ ጲላጦስ ያመጡት እንግዲህ በዚህ ሳምንት በዋናው በዓል ዕለት ነው። ከመቼውም ጊዜ በላይ ተሰሚነታቸው በሚያይልበት በዚህ ሳምንት ለመጠቀም ቆርጠው ተነስተዋል። በዛ ላይ በዓሉ ካለፈ በኋላ ጌታችንን ከጲላጦስ ፊት ለማቅረብ ቢፈልጉ እስከ ቂሳርያ ድረስ መሄድ የለባቸው ጌታችንንም ኢየሩሳሌም ውስጥ ሲያውቁ ካገኘ ነው ብለው አሁን ካልያዙት በስተቀር ከኢየሩሳሌም ውጭ አገኝተው ቢይዙት ኑሮ ጲላጦስ ከኢየሩሳሌምና ይሁዳ ውጭ የተያዘ ሰው ልፈርድ አልችልም ብሎ ሊመልሳቸው የሚችልበት የሕግ መሰረት ነበረው። በእርግጥ አይሁድ ለምን ጌታችንን ወደ ጲላጦስ ማቅረብ አስፈለጋቸው? ከዚህ በፊት ሊያደርጉት ሞክረው እንደነበረም ማንም ሳያያቸው በተራራ አፋፍ ወስደው ለምን አልወረወሩትም? በሉቃስ ወንጌል ምዕራፍ 4 ቁጥር 29 እንደተጻፈው ማለት ነው። ደጋግመው እንደሞከሩት በድንጋይ ወግረው ውስጥ ስለምን አልገደሉትም? በዮሐንስ ወንጌል ምዕራፍ 8 ቁጥር 59 እንደሞከሩት በእሳት አቃጥለው በሰይፍ ቆራርጠው፣ የሚገድል መርዝ አጠጥተው ሊገድሉት ሲችሉ ለምን ጲላጦስን ደጅ መጥናት አስፈልጋቸው? መላሱ አንድ ብቻ ነው። አይሁድ የፈለጉት ጌታችን እንዲሞት ብቻ ሳይሆን ተሰቅሎ እንዲሞት ጭምር ነው። ይህንንም ቅዱስ ዮሐንስ አፈወርቅ በድርሳኑ ላይ ተናግሮታል። እነርሱ የፈለጉት በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነው የሚለውን የኦሪት ቃል በመያዝ የናዝሬቱ ኢየሱስ እርሱ እንደሚለው በእግዚአብሔር የተላከ የተቀባ መሲህ ክርስቶስ ሳይሆን በእግዚአብሔር ዘንድ የተረገመ ነው ለማስባል ተሰቅሎ እንዲሞት አጥብቀው ፈለጉ። በኦሪ ዘዳግ ምዕራፍ 21 ቁጥር 23 እንደተጻፈው ሮማውያን የሚሰቅሉትን ሰው ምን ያህል እርቃኑን እንደሚያዋርዱት አይሁድ በተግባር አይተው ስለሚያውቁ ጌታችን በዚህ በአሰቃቂ አሟሟት እንዲሞትና እውነት እርሱ ክርስቶስ የእግዚአብሔር ልጅ ቢሆን ኑሮ ይህ ሁሉ መከራ ደርሶበት ይሰቀል ነበር እያሉ እንደ ማስረጃ በማቅረብ ክርስቶስ አይደለም ለማለትና ክርስቲያኖችንም ለበዓል በመጣው ሕዝብ ፊት በጌታ መስቀል ለማሸማቀቅ ነበር። እነርሱ ለማሸማቀቅ ብለው እንዲሰቀል ቢያደርጉትም እኛ ግን በመስቀል አፍረን አናውቅም። የተሰቀለውን ክርስቶስ እንሰብካለን። መመካት ቢያስፈልግም ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክት ከኔ ራቅ እያልም እንድናፍር ወይም እንድናፍርበት ባዘጋጁት የጌታችን መስቀል እንመካበታለን። በገላትያ መልእክቱ ምዕራፍ 16 ቁጥር 14 እንዲሁም በአንደኛው ቆሮንቶስ መልእክት ምዕራፍ 1 ቁጥር 23 ላይ ሐዋርያው ቅዱስ ጳውሎስ እንደነገረን። ሌላው ጥያቄ የካህናት አለቆችና ፈሪሳውያን ዓላማቸው ጌታችን መስቀል ከሆነ ስለምን ወደ ጲላጦስ ይዘውት መምጣት ያስፈልጋቸው? ራሳቸው ወስደው አይሰቅሉትም ነበርን የሚለው ነው። አይሁድ በሮማውያን ቅኝ አገዛዝ ስር ከሆኑ በኋላ ማንኛውንም አይነት የሞት ፍርድ በዜጎቻቸው ላይ ያለ ሮም ፈቃድ የመወሰድ መብት የላቸውም። በሞት የመቅጣት መብታቸው ወይም በሞት የመቅጣት መብታቸው የተገፈፈው ከአርኪላዎስ መውረድ በኋላ ሲሆን ሊቀ ካይናቱ ሃና በቫሌሪየስ በተባለ የሀገረ ገዢ እጅ ከስልጣን የወረደው በ14 ዓ.ም የሞት ፍርድ በራሱ በማስተላለፉ ሲሆን በኋላ ዘመንም የጌታ ወንድም ያዕቆብን በድንጋይ ተወግሮ እንዲሞት በማድረጉ የሐና ልጅም ከሊቀ ክህነቱ ወርዷል። ቅዱስ እስጢፋኖስን ወደ ውጭ አውጥተው በወገሩት ጊዜ ግን ፍርዱ ሳይፈረድ በሆታ የፈጸሙት ግፍ ስለነበር ኃላፊነት ወስዶ የተቀጣ ማንም ሰው የለም። ጲላጦስ ጌታችንን ይዘው ገና ሲመጡ፣ እናንተ ወስዳችሁ እንደ ሕጋችሁ ፍረዱበት ባለ ጊዜ እኛስ ማንንም ልንገድል አልተፈቀደልንም ያሉት ለዚህ ነበር። በዮሐንስ ወንጌል ምዕራፍ 18 ቁጥር 31 እንደተጻፈው፣ በሌላ ቋንቋ እኛ የምንፈልገው በሕግ የተፈቀደልንን ታናሽ ቅጣት ልንቀጣ አይደለም እንዲገደል እንጂ ማለታቸው ነበር። ስለዚህ ጲላጦስ ያመጡት ጌታችንን ለመስቀል የግድ ሮማዊ ገዢ ይሁንታና አስፈጻሚነት ስለሚያስፈልግ ነው። ጴንጠናዊ ጲላጦስ ይሁዳ በንጉሥ መተዳደሯን አቁማ የሮማ አውራጃ ከሆነችበት ከንጉሥ አርኬላዎስ መውረድ በኋላ በይሁዳና በሰማርያ ሀገረ ገዢ ሆኖ ለስድስተኛ ጊዜ የተሾመ የቄሳር እንደራሴ ነው። የአይሁድ ታሪክ ጸሐፊው ዮሴፍ እንደሚገልጸው ጲላጦስ ከአይሁድ ጋር የጎሪጥ መተያየት የጀምረው ገና በቄሳር ተሾሞ እንደመጣ ነበር። ሮማውያን ገዢዎች ምንም እንኳን የይሁዳ ገዢ እንደመሆናቸው መኖሪያቸው ሊሆን የሚገባው በኢየሩሳሌም ቢሆንም፣ ኢየሩሳሌም መንፈሳዊት ከተማ በመሆኗ ለአሕዛባውያን አኗኗራቸውና የምቾት ሕይወታቸው ስለማትስማማ የሚኖሩት በቄሳር ስም በምትጠራው የቂሳርያ ከተማ ነበር። ከዚህ ባሻገር ሮማውያን ምንም እንኳን ገዥነታቸውን ቢያስከብሩም የኢየሩሳሌምና የቤተ መቅደሱ ክብር ባለመንካት የሕዝቡን ስሜት ለመጠበቅ ይሞክሩ ነበር። ለዛም ማሳያ የሚሆነን ሊቀ ካይናቱ ምንም እንኳን የሞት ፍርድ የመፍረድ ስልጣናቸው የተገፈፈ ቢሆንም መግባት ወደማይፈቀድበት ወደ ቤተ መቅደሱ በድፍረት የገባን ማንኛውንም ሰው ሌላው ቀርቶ ሮማዊም እንኳን ቢሆን እንዲገድሉ ስልጣን ተሰጥቷቸው ነበር። በኢየሩሳሌምና በቤተ መቅደሱ ዙሪያም ማንኛውም የሮማውያን አርማና የጣውታት ምስል እንዳይገባ በማድረግ ሮማውያን የእስራኤላውያንን የህሊና ለመጠበቅ ሞክረው ነበር። ይህ ግን ጲላጦስን አይመለከትም። ጲላጦስ ወደ ኢየሩሳሌም ለመጀመሪያ ጊዜ ወታደሮቹን ይዞ የገባው ህዝቡ በተኛበት በእኩለ ሌሊት ነበር። ወታደሮቹን የጢባሬዎስ ቄሳርን ምስል የያዘ ጋሻና አርማ አዚዞ ወደ ቅድስቲቱ ከተማ በመግባት በዋና ዋና አደባባዮች ላይ እና በቤተ መቅደሱ መግቢያ ጭምር እንዲሰቀል አደረገ። ይህ ሁሉ ሲከናወን ሀገር ሰላም ብለው የተኙት አይሁድ ከእንቅልፋቸው ነቅተው ኢየሩሳሌም በአይዛብ ምስሎች ተሞልታ ሲያዩ በታላቅ ቁጣ ነደዱ። የልቡን አድርሶ ወደ መኖሪያው የተመለሰውን ጲላጦስን ለመቃወም እጅግ ብዙ ህዝብ ወደ ቂሳርያ ጎረፈ። በመኖሪያ ቤቱ ዙሪያ ተሰብስበው ቢጮሁበትም ለእርሱ ግን ጩኸታቸው መዝናኛ ሆነለት። አይሁድ ገዢው እንደማይበገር ሲያዩ ቀስ በቀስ ከጩኸት ወደ ልመና ተሸጋገሩ። እርሱ ግን በፍጥነት ቄሳርያን ለቀው ካልተመለሱ ሁሉንም እንደሚጨርሳቸው ዛት። ለአምስት ቀናት ያህል ከእግሩ ስር ተደፍተው ከለመኑት በኋላ አርማዎቹን ከኢየሩሳሌም ለማንሳት ተስማማ። ይህን ምስል በብዙ ሙግት ከአስነሳ በኋላ ደግሞ ታላቁ ሄሮድስ ባሰራው ቤተ መንግስት ውስጥ የቄሳር ምስል ያለበት ትልቅ ጋሻ አሰርቶ ዳግም ሁከት እንዲነሳ ያደረገ ሲሆን የሄሮድስን ልጆች ጨምሮ ሕዝቡ በጽሑፍ ተቃውሞውን ሰብስቦ ወደ ቄሳር አመልክቶ አስነስቶታል በዘመነ ጢባሪዎስ ወአጋቦስ ነገሥታት ሰው በፈቀደ ጲላጦስ ከመያብ መልካ ቄሳር ሀበ መቅደስ ቀተለ በዝንቱ ምክንያት ብዙሃነ እምና አይሁድ እንዲል ትርጓሚ ወንጌል ዘማቴዎስ ግዕዝ ብራና ዘመርጦ ለማርያም ላይ ጲላጦስ በአይሁድ ላይ የሚደረገውን ንቀት የተሞላትን ትንኮሳ በዚህ ብቻ ያበቃ አልነበረም በኢየሩሳሌም የውሃ እጥረት መፍትሄ ለመስጠት በሚል ያቀረበው ሀሳብ የካህናት አለቆችንና የመላው አይሁድን አንጀት በንዴት የሚያሳርር ነበር። ለኢየሩሳሌም ውሃ ከሰለሞን መጠመቂያ ለመሳብ ወጪው ሕዝቡ ለቤተ መቅደስ በሚከፍለው የአስራትና የመባ ገንዘብ እንዲሸፈን አዋጅ አስነገረ። ጲላጦስ ይህንን ማድረጉ አይሁድን ምን ያህል ሊያስቆጣ እንደሚችል አስቀድሞ አስበውበት ነበር። ስለዚህ ከአዋዡ አስቀድሞ ወታደሮቹን እንደ አይሁዳዊ ለብሰው ሰይፋቸውን ደብቀው እንዲቆሙ አድርጎ ነበር። በዛች ዕለት አዋጁን ተቃውመው አፋቸውን ለመክፈት የሞከሩ ሁሉ እነርሱን መስለው በቆሙት ወታደሮች ሰይፍ እየወደቁ እጅግ ብዙ ሰው በግፍ ተገድሏል። ደም ማፍሰስ ያልበቃው ጲላጦስ ከዚያ በኋላ በገሊላ የነበሩ ሰዎችን ለእግዚአብሔር መሥዋዕት በሚሰዉበት ስፍራ ደማቸውን ከመሥዋዕታቸው ጋር በመደባለቅ ለሮሜ በላይነት ማንኛውንም ነገር ከማድረግ የማይመለስ ጨካኝ አገረ ገዥ መሆኑን አሳይቷል በሉቃስ ወንጌል ምዕራፍ 13 ቁጥር አንድ ላይ እንደተጻፈው በእነዚህ ቅድመ ታሪኮች ምክንያት አይሁድና ጲላጦስ የነበራቸው ግንኙነት እባብ ለባብ ይተያያል ካብ ለካብ አይነት ነገር ነበር እርሱ የእነርሱን ክፉነትና ምቀኝነት በሚገባ ሲያውቅ እነርሱ ደግሞ የእርሱን ንቀትና ጭካኔ ጠንቅቀው ያውቃሉ ክሳቸውን ውድቅ ለማድረግ ምክንያት እንደሚፈልግ ስለሚያውቁም አይሁድ ወደ ጲላጦስ ያመጡት በጥንቃቄ ነበር። በሊቀ ካህናቱ ግቢ ውስጥ ጌታችንን ሲከሱ ያደሩባቸው ክሶች ሁሉ ለጲላጦስ ፊት ዋጋ ያላቸው አይደሉም። መቅደስ አፈርሳለሁ ብሏል፣ ራሱን መሲህ ነኝ ይላል፣ የእግዚአብሔር ልጅ ነኝ ይላል የሚሉ ክሶች በጲላጦስ ፊት ውሃ ያነሱ፣ ከህጉም አንጻር ሮማዊ ገዢ በመንፈሳዊ ክሶች ላይ አይፈርድም። ቅዱስ ጳውሎስ በተከሰሰ ጊዜ የሆነው ይህንን ያስረዳናልና ጋሊዮስ በአካያ አገረ ገዢ በነበረ ጊዜ አይሁድ በአንድ ልብ ሆነው በጳውሎስ ላይ ተነሱ፣ ወደ ፍርድም ወንበር አምጥተው ይህ ሕግን ተቃውሞ እግዚአብሔርን ያመልኩት ዘንድ ሰዎችን ያባብላል አሉ። ጳውሎስም አፉን ሊከፍት ባሰበ ጊዜ ጋሊዮስ አይሁድን አይሁድ ሆይ፣ አመፅ ወይም ክፉ በደል እንደሆነ ልታገሳችሁ በተገባኝ፣ ስለ ቃልና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ ግን ራሳችሁ ተጠንቀቁ፣ እኔ በዚህ ነገር ፈራዥ ሆን ዘንድ አልፈቅድምና፣ አላቸው ከፍርድ ወንበርም ፊት አስወጣቸው፣ ይላል በሐዋርያት ሥራ ምዕራፍ 18 ቁጥር 12 እስከ 16። በዚህ መሠረት አይሁድ የማታዎቹን ክሶችን በጲላጦስ ፊት ደግመው ቢያቀርቧቸው ኑሮ እንደ ጋሌዮስ አይመለከተኝም ብሎ ሊያስወጣቸው ይችል ነበር። በዚህ የተነሳ አይሁድ ጌታችን ላይ አዳዲስ ፖለቲካዊ ክሶችን አዘጋጅተው ወደ ጲላጦስ ቀረቡ። ጴንጤናዊ ጲላጦስ ምን አይነት ፍርድ ይፍርድ ይሆን? ቀጣይ እንመለከተዋለን። ወሰዋት ለእግዚአብሔር ወደ ወላዲቱ ድንግል ወለመስቀሉ መስቀሉ ክቡር ይቆየን።